በአዲስ አበባ መጅሊስ ውስጥ ምን እየተከናወነ እንዳለ ያውቃሉ? በቅርቡ በማህበራዊ ሚዲያ የተሰራጨ እጅግ አስደንጋጭ ሰነድ የዚህን ተቋም የተደበቀ እውነተኛ ገጽታ ያሳያል። ይህ ሰነድ የሚያሳየው በሚሊዮኖች የሚቆጠር ገንዘብ እንዴት ያለ አግባብ እንደተመዘበረ። ይህ ገንዘብ የማን ነበር? ለምንስ ዓላማ ነበር የተሰበሰበው? አንድ የመጅሊሱ ባለስልጣን ቱርክ ለመሄድ አራት ሺህ ዶላር አበል ከመጅሊሱ ወስዷል። አንድ ሰው የውጭ ምንዛሬ ከሀገር ይዞ ለመውጣት ህጋዊ ምክንያት ያስፈልገዋል። የህገ ወጡ ወንጀል ስለሆነ ያስጠይቃል። በህጋዊ መንገድ የወጣው የውጭ ምንዛሪ... ለተፈቀደለት ዓላማ መዋልና ለክፍያውም ህጋዊ ደረሰኛ አምጥቶ እንደ አስፈላጊነቱ በመስሪያ ቤቱ በኩል በኢትዮጵያ ንግድ ባንክ እና በመጨረሻም በኢትዮጵያ ብሔራዊ ባንክ በኩል መወራረድ አለበት። ለኢምፖርት የሚወጡ ዶላሮች ሽራፊ ሳንቲም ሳይቀር ብሔራዊ ባንክ ይወዳደራሉ። ለጉዞ የሚፈቀዱ ምንዛሬዎች መቶ ዶላር ወይም ሁለት መቶ ዶላር ከሆኑ ሰነባብተዋል። ለግለሰብ ለጉዞ ይህንን ያህል ዶላር መስጠት የራሱ የሆነ ምክንያት ይኖረው ይሆናል። አንድ ግለሰብ ወይም ድርጅት ራሱ ያመነጨውን ምንዛሪ የሚፈቅድለት እና የሚያወራርድበት አግባብ አለ። የድርጅቱ ሰራተኛ ሲሆን ምንዛሪው ለወጣለት ዓላማ ደረሰኝ ያመጣል። ተመላላሽ ካለ ዶላሩን እንዳለ ወደ ባንክ ገቢ ያደርጋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ለአቶ ሙሐመድ አባተ ለቱርክ ጉዞ ተብሎ ጥቅምት 20 2016 ላይ 400 ዶላር እንደተፈቀደለት ያሳያል። ወሬው በማህበራዊ ሚዲያ ከተሰራጨ በኋላ ስዑዲ ለሐጅ ሲሄድ የተበደረው የሚል ጥር 7 2017 ላይ የ150 ብር የመጅዲሱ የገቢ ደረሰኝ ተያይዟል። ሌሎች የሞባይል ባንክ ትራንስፈሮች እየተዘዋወሩ ናቸው። የሞባይል ባንኮቹ ለምን ጉዳይ እንደሆኑ ሰነዶች ሲገኙ የምናያቸው ይሆናል። ያም ሆነ ይህ ዶላር ከመጅሊሱ ሂሳብ እንደወጣ እና በኢትዮጵያ ብር እንደተመለሰ እያመኑ ናቸው። እስካሁን ባለው መረጃ መሰረት ከሀገሪቷ በመጅሊስ ሰራተኛ በኩል በብድር መልክ አራት ሺህ ዶላር ምናልባትም ወደ ቱርክ ወጥቷል። ሆኖም ግን ብድሩ በከፊል የተመለሰው በኢትዮጵያ ብር እንደሆነ ለጊዜው የተገኘ የመጅሊሱ ደረሰኝ ያሳያል። ሙሉውንም ቢመልስ እንኳን መመለስ ያለበት በውጭ ምንዛሪ ነው። ብድር ከወሰደም በኢትዮጵያ ብር መሆን ነበረበት። ወደ ዋና ጉዳይ ስንመለስ ኦስታዝ መሐመድ አባተ ወደ ቱርክ ሲሄድ በዶላር ስለወሰደው አባል ሲጠየቅ ለሐጅም ከመጅሊሱ ብር ተበድሮ መልሷል ማለቱ ለምን አስፈለገ? ደግሞ ተበድሮ በመመለሱ ውስጥ ለማድመቅ መሞከር ከጀርባው ሌላ ነገር እንዳለ አያስጠረጥርም ወይ? እንደው የባንክ ሪሲት ስክሪንሻት ምናምን በዚህ ልክ ሰብስቦ ለሰው ልኮ ማስፖሰት ኦስታዝ መሐመድ አባተ ለምን ፈለገ? ምን ፈርቶ ነው? በቀላሉ የዶላር አበሉን በተመለከተ የሆነ ነገር ማለት ሲገባው ከመጅሊሱ በተደጋጋሚ ተበድር ይመልሻለሁ ማለት ምን ይጠቅማል? እኛ ወይ አዋጭ ወይ አሚጎ አይደለን፣ ብድር አመላለሱን አይተን ተጨማሪ ብድር አንሰጠው። እንደው ኡስታዝ አያይዞ ከመጅሊሱ ተበድሮ ያልመለሰውን ደግሞ ቢነግረን እኛ አዋተንን መልስለት ነበር እኮ። ከሁሉም የወደድኩለት ግን ስለ አዱኛ የተሰነሳበትን ጥያቄ በአዱኛው በኩል መልስ በማሰጠቱ ነው። አላህ ሲያጋልጥህ እንዲህ ነው። ህዝቡ ቱርክ ፈታ ሌለበት የወሰደውን አራት ሺህ ዶላር ለምንና እንዲት ወሰደ ብሎ ሲጠይቅ በነ ሙጪ በኩል ምርጥ መልስ አገኘ ብሎ ሪሲት አስፖስቶ ሳውዲ ሲሄድም የጨረበውን አስባነነ አላህ ኢዝ ዌይቲንግ ሜም በነገራችን ላይ ሰዎቹ እልም ያሉ ሌቦች እና ወሮ በሎች እንደሆኑ መለፍለፍ ከጀመርን ዓመታት ተቆጥረዋል። ታች ሰፈር አይናቸው እያየ እውር፣ ጆሮቸው እየሰማ ዲዳ የሆኑ ፈረሶች ስላሏቸው እነሱን ይጋልቡ። ደሞ አያፍርም እኮ አላህን ፍራ እያሉ ሊከራከሩ ይመጣሉ። እሺ መለሰ ይባል አራት ሺ ዶላር ሲባዛ በመቶ ሀያ አምስት እንኳን ብናባዛው ስንት ነው? አምስት መቶ ሺህ እሱ የመለሰው መቶ ሀምሳ ሺህ ሌላው ደግሞ በወሰደበትና በመለሰበት ቀን መካከል ያለው የሬት ዲፍረንስ የህዝብ ብር ነው፣ ዲቫሉዌሽን አለ። ሌላው ደግሞ ከአንድ ድርጅት ያውም የህዝብ ድርጅት ያለምንም ምክንያት ለግለሰብ ብድር ሊሰጥ ይችላል? እሺ ሆነ እንበል፣ በሬት ምክንያት የሚመጣውስ ታይም ቫሊ ኦፍ መኒስ ስታፍ ሎን ነው ከተባለ፣ እራሱ ስታፍ ሎን ከህዝብ ተቋማት ብሎ ነገር የለም። ግን እሺ እናግራራለትና ስታፍ ሎን ወሰደ እንበል፣ የት አለ ብድር የጠየቀበት ደብዳቤ? ከፔሮሉ ላይ በስንት ጊዜ ተቆራጭ ሆኖ ይከፈላል? ሌላው ደግሞ ዶክመንት ሲአርቪ እንጂ ስክሪንሹት አይደለም። ደረሰኙ 150 ሺህ፣ ስክሪንሹቱ ሌላ። ብሩ በ2016 የተወሰደ ይላል። ደብዳቤው በ2017 አትርፎ ከፈለ። የአዱኛው ስክሪንሹት ጃንዋሪ ሁለት ማለትም ታህሳስ 24፣ የመጅሊሱ ደረሰኝ ጥር ሰባት በመሃል ለምን ደረሰኝ ዘገየ? እንደ ተቋማዊ አሰራር ወንጀል አይደለም? አረ ሌላም ሌላም። እነ መሐመድ አባተን ወይ ጀሊሆን ጀሊዮን ብሆን ዝምል ነበር። ወራዳ ነውር ጌጡ። የታገሉት የታሰሩት የኡማውን ሐቅ ለመመዝበር እንጂ ሌላ እንዳልሆነ ዛሬም አልገባችሁም። የአሁኑ መጅሊስ ፕሬዝዳንት ወርሃዊ ደሞዝ 170 ሺ፣ ጥቅማ ጥቅም 150 ሺ፣ በአጠቃላይ ድምር 320 ሺ በላይ ይሆናል። የቀድሞ መጅሊስ ፕሬዝዳንት ደሞዝ 11 ሺህ ብር ሲሆን ጥቅማ ጥቅም ደግሞ የቤት ኪራይ ይከፈልለታል። ስልክ ደግሞ በመጅሊሱ የተገዛ ሲም ካርድን ይጠቀማል እንጂ የካርድ ተብሎ ብር አይሰጠውም። ስለነዚህስ የሚሰጥ ማስተባበያ አለ ወይ? ከመጅሊሱ 80 ሚሊዮን ብር ተበድሮ ያልመለሰ ሶስት ይኖር ይሆን? የመጀመሪያው እራሱ የሸገር መጅሊስ ከአካውንቱ አንድ ሚሊዮን ብር በላይ አሰራሩን ባልተከተለ መልኩ ስለተመዘበረ ማጣሪያ እንዲደረግለት ለባንኩ የጻፈው ደብዳቤ ነው። ሁለተኛው ደግሞ የሚያስጨነግጥ ነው። መጅሊሱን በቅርበት የሚያውቁት ሰዎች ከመጅሊሱ አካውንት አላግባብ ስለወጣ ብር በይፋ በፌስቡክ አካውንታቸው የጻፉት ነው። ከሁሉም የሚገርመው ዲኑን የሚያህል ጋዜጠኛ እስከ መጨረሻው አጣርቶ ለህዝብ እንደማሳወቅ የተቋሙን የገንዘብ ዝርፊያ ቀለል አድርጎ በሚጠፋ ፖስት መጠየቁ የሚገርም ነው። የፕሮፌሰሩም እንደዛው የ80 ሚሊዮን ብር ምዝበራ የ80 ብር ያህል አቅል ነው። ቀልድ ይሁን ቁም ነገር በማያስታውቅ መልኩ የጻፉት ብቻ፣ የሙስሊሙ 81 ሚሊዮን ብር የትገባ ብሎ መጠየቅ ተገቢ ነው። ምናልባት በብሩ ተሰርቶበት ትርፍ ተገኝቶበት የተመለሰበትን ሪሲት ከለጠፉልን በነገራችን ላይ በአሁን ሰዓት መጅሊሱ በራስ ወዳድና ለራሳቸው ገንዘብ ከማግበስበስ ውጪ ሌላው ሙስሊም ግድ በሌላቸው መሪዎች ነው የተሞላው። እንድል ያደረገኝ ብዙ ነገሮች ቢኖሩም ለዛሬ አንዱን ልናገር። እንግዲህ አስቡት ይህን ያሉት አመራሮች ለተላላኪዎቻቸው ሲሆን፣ ለጎዳና ይፍጣር በሚል ተራ ጉዳይ በሚሊዮን ቤት እያወጡ የሚሰጡ ለተራ የፌስቡክ አክቲቪስቶች በየወሩ ደሞዝ ብለው የሚከፍሉ፣ ለሰራተኞቻቸው ያለ ሕግ በሚሊዮን የሚቆጠር ብር እያበደሩ በአደባባይ እራሳቸው ላይ የሚመሰክሩ፣ ለግላቸው ጉዳይ ወደ ውጭ ለሚሄዱ አመራሮቻቸው በዶላር በሺዎች የሚቆጠር ብር ለአበል ብለው የሚቆርጡ ለገዛ ልጆቻቸው በመጅሊሱ ብር የፕሌንና እና ሄደውም የሚያርፉበትን ሁኔታ አመቻችተው ከሀገር የዘቡ የሚወጡ ለተራ ሰራተኞቻቸው በብዙ ሚሊዮን ብር አውጥተው ለግላቸው የኤሌክትሪክ መኪና የሚመድቡ ሰዎች ናቸው። ለማህበረሰቡም ሆነ ከቤተሰባቸው ተጣልተው አላህን ለመገዛት ብቻ ለመጡ ሰለምቴዎች ሲሆን በጀት የለንም፣ እኛም በሁለት እግራችን አልቆምንም ብለው የሚቀልዱት ታዲያ መጅሊስን ለመያዝ ምን ነቋቁር አይደለም መሳሪያ ቢማዘዙ ይፈረድባቸዋል ወይ ለዲናር ከዚህስ በላይ ቢሆኑስ እንደኔ አንድ የአዲስ አበባ መጅሊስ አመራር እንዲሁ በራሱ ፍቃድ ተነስቶ ሄዶ ሁለት ውድ የሆኑ የኤሌክትሪክ መኪናዎችን ገዝቶ እየነዳ መጥቶ ይችን እናንተ ተጠቀሟት አንዱን ግን እኔ ፈልሰስ ምልባት ነች በሚልበት መስሪያ ቤት የኡስታዝ መሐመድ አባተ የአራት ሺ ዶላር የአበል የአበል ወጪ ያን ያህል የሚካድ ሆኖ አልታየኝም። አራት ሺህ ዶላር ማለት እኮ ሲመነዘር ከአምስት መቶ ሺህ ብር አይዘልም። ታዲያ ምን አላ ደግሞ ኡስታዛችን ቱርክ በሄደበት ውድ አልጋ ቢይዝ፣ ውድ ነገሮችን ገዝቶ ቢለብስ፣ ውድ ቦታዎችን ቢጎበኝ፣ ውድ መጓጓዣ ቢጠቀም፣ ለራሱ ምቾት ብሎ የሚያደርገው አይመስለኝም። እንደ ሙስሊም ወክሎን ስለሆነ የሄደው ተጨማሪ ገንዘብ እንኳን ጠፍቶ ቢሆን እንደ ሙስሊም እንጂ ያወጣ ነው ብቻውን የሚያስወቅሰው መስሎ አልታየኝም። ሀሰር ካስበሉኝ ስለዚህ ወደ ቱርክ የወጣውና ብድር የተባለው አራት ሺህ ዶላር በውጭ ምንዛሬ ወደ ባንክ መመለስ ይኖርበታል። ለሶዲ ከተበደረው የተመለሰ ለሚለው ሌላ ብድር ሊሆን ይችላል። እስካሁን ባለው መረጃ ማለት የሚቻለው ይህንን ይመስላል። የለቀስ የመጅሊሱ የፋይናንስ ዳይሬክተር አቶ ገዛሪ አባ ፊራ አባ መልካ ምዝበራውን ስላልቻልኩት፣ እባካችሁ መጅሊሱን እናድን ድን የሚደብዳቤና ፖስት ሰሞኑን በገጹ ለጥፏል። ስለዚህ አስቸኳይ ኦዲት ይፈልጋል።